የሁለተኛ ዙር ውድድራችን ላይ ደርሰናል። እንግዲህ እንደምታዩ፣ ቅጣቱንም አዘጋጅተናል። እነ አቤኒ የሚቀምሱትንም ነገር አዘጋጅተናል። እንደምታዩቸው አያዩም፣ አይለሙም፣ አይሰሙም። ስለዚህ እናቀምሳቸዋለን፣ ምን እንደሆነ ይለዩልናል። ይሰማል እነ አቤኒ ከባድ አይደለም ማለት ቅጣቱ ይመስለኛል። ሎሚ አለ፣ ዳጣ አለ፣ ሬት አለ፣ ነጭ ሽንኩርት በዝንጅብል አለ። ቅጣቶቹ እነዚህ አራት ናቸው። ስለዚህ እነሱን ወደ ማቅመስ እንሄዳለን። ወንድ ምዚህ ጋር ነኝ። ቅንጨይ ነገር ነው መሰለኝ። ማሚ ቅንጨይ በጥቁሩ ትሰራ። ናቲ ምንድን ነው? የወይራ ፍሬ ነው። የወይራ ፍሬ ነው እ ይሄ ልጅ ግን እግዚአብሔርን በጣም የሚገርም ነው። እግዚአብሔር እቤት እንገናኝ ይልበሉ ነገር ናቲ፣ በጣም የሚገርም ነው። ማሚዬ በደንብ ነው የሚያውቀው ምግብ በእውነት። ሽሮም የሰራው ቅድም የሚጣፍጠው የእሱ ነው። ስለዚህ አቤኔ አላወቀውም። ቂንጬ ነው አለ። እኔ ጥቁር ቂንጬ የት እንደቀመሰ አላውቅም። ሁለተኛውን ግን የወይራ ፍሬ ነው ያለው። ናቲ አውቆታል። ወደ ቅጣቱ እንሂድ። አይደል? አይደል? ማሚዬ አሁን ተርፈሻል። እንኳን ደስ አለሽ እናቴ። ቅድም ነገራችሁ አሉ አይደል አራት ነገር ነው ያለው። ሎሚ አለ፣ ነጭ ሽንኩርትና ዝንጅብል አለ፣ ዳጣ አለ። ከዛ ምንድነው ሬት አለ ሬት ሬት

ልድገም እያለ ቅጣት ነው ብላችሁ ጭራሽ ጣፍቶታል። ገና ሶስት አለ እኮ። ቆመ አስቀጥተህም የምታስቸግራ አቤኔ ጀመረ። አሁን እሱ ልጄ ምንም የሚሰማ ዱላው ልክ ነበረ። ይሱዬ እንግዲህ ለመጀመሪያ ቅጣቱ እናዝናለን። ወደ ሁለተኛ ቅምሻችን እንሄዳለን። እሺ ሽር በለ ደሞ በጎንደር፣ ኮራ በለ ደሞ በጎንደር አፍ መክፈቱን በደንብ አንደኛ

በሙሉ አይቻችኋለሁ። እራቱን እሱን ነው የምማበላው እያለ፣ አየህ፣ አይለይም ማለት ነው፣ ዝም ብሎ ነው የሚበላው ማለት ነው። ናቲ፣ ይሄን ከለየ ይገርመኛል። ቆይ እ ናቲዬ፣ ይሄኛውን አላውቀውም ማሚ እንዴ ነህ? ተመቻችሁ? ይህን እና መሰል ፕሮግራሞችን ለማግኘት የቃናን ዩቲብ ቻናል ሰብስክራይብ ያደርጉ። ምና አላውቀውም አለ አንተ በደንብ አጣጥም። ስለዚህ ያሁኑን ሁለቱም አላወቁትም። አበባ ጎመን ተፈጭቶ ነው። ስለዚህ ወደ ቅጣቱ እንሄዳለን። ማሚን ግን እንደው አጨክኑባቸው። ምን እንቅጣቸው? አጨክኑባቸው ብዬ ጀምሬ እዚሁ ልታስቀሩ የሚፈልጋችሁ ከሆነ ለነገሩ ሁላችሁም ታስታመሙኛላችሁ። እሺ ምን ይሁን? ቀለል ያለ ነገር ሎሚ ሎሚ ሎሚ ማሚዬ ሎሚ አይከብድሽም አይደል? እሺ ለኢየሱስ እሺ። ማሚ ለማሚ ግን አንዴ ሞራል እንስጣት። ሁለት ፍሬ በቂ ነው። ማሚ ችግር የለም አንድ ብቻ ቅጣት ነው። እሺ እሱን ምን እንቅጣው? ዳ ዳጣ ያለው ልጅ ያለው ምን ይሁን? አይ እናንተ ደግሞ ሎሚ ማማ ምን ቀጣን እንጂ ዝንጅብልና ነጭ ሽንኩርት፣ ነጭ ሽንኩርትና ዝንጅብል፣ ነጭ ሽንኩርትና ዝንጅብል ነጭ ሽንኩርት ይሄው፣ ይሄ ነው አንድ ላይ አንድ ላይ ተዋህዶ ነው።

ስለዚህ እናንተ ጋ ነው ዳው ስለዚህ ወደ ቅጣቱ እንሄድ አይደል ሎሚ ነው እንዳጋና ስለዚህ ሬት ይሁን ማሚ ሬት ይሁን እ ምንም አይልሽም አይደል እባክሽ እባክሽ ሶፍት አለ እዚህ ጋር የምትፈልጊ ነገር ከሆነ እሱዬ ወዳንተ ነኝ ወይ እንዴት እንደጨከኑ መዝሙሩ ቆሟል። አንተ መዝሙሩን ተውና እ ሎሚ እናመሰግናለን ማን በመቀጣታችሁ በጣም እያዘንኩኝ የመጨረሻዋ ቅምሻ ላይ ደርሰናል። አሸናፊውን የምንለይበትም ነው፣ የመጨረሻ ቅጣታችሁም ነው። ከባባድ ነገር ነው ዛሬ የቀረበው። በእውነቱ ይሱ ምንም ቃል የለውም። እንደዚህ

እናት የመጨረሻ መልስ ነው። ያቃጥላል። ገና ምን አይተህ። ስለዚህ እንቀጥል እንቀጥል። ሁለቱም አላወቁትም። ስለዚህ አሸናፊውን ኦልሬዲ ለይተናል። አይናቸውን ገልጠን የመጨረሻውን ቅጣት እራሳቸው እያዩ ምንቀጣቸው ይሆናል። እሱ ይሄ ምንም ልረድህ አልችልም። እንግዲህ ተነጋገሩ በምትግባቡ ይሄንን ሁሉ ነው የበላችሁት። በነገራችሁ እንግዲህ ውድድራችን ይሄን ይመስል ነበር። አሁን አይናችሁንም ጆሮአችሁንም የገለጽ ነው ፊት ለፊት እያዩቸቸው መቅጣት ስለፈለግን ነው። የመጀመሪያውን መልሰሃዋል። እንዴት አወቀው ግን ይሄንን? ናቲ ፒዛ ላይ ምናምን ቴስት አርገሃዋል። ስለዚህ ይሄ የወይራ ፍሬ ነው አውቀሃዋል። ይሄ ደግሞ አበባ ጎመን ተፈጭቶ፣ ይሄ ደግሞ ሰሊጥ ፍትፍት ነው ሱፍ ፍትፍትና። ምንድን ነው ያላችሁት? ተልባ ፍትፍት ነው ያሉት አይደል። ይሄኛው ደግሞ ቁንዶ በርበሬ ነው። ያው እሱ ነው፣ ያው ቁንዶ በርበሬ ነው። ኖ ኖ ኖ፣ አይገናኝም፣ ማይገናኝም፣ ጭራሽ አይገናኝም። የመጨረሻው ቅጣት ማሚን፣ ምን እንቅጣት? ነው ቅጣት ይቅርላቸው፣ አዝናችሁ ነው። ስለዚህ ያው የማሚን ራሱ ናት። ይቀጣ አይሻሉ? ምን እንቅጣው? ምን እንቅጣው? አይ ከባድ ነው። የሶስቱንም አንድ ላይ እ ሁሉንም ሁሉንም አንድ ላይ አድርጌ ልቅጣው። ሲል ያርገው አሪፍ፣ እንደውም አሪፍ። አይ የመልካም ማዕድ ከሁሉም አንዳንድ። አዎ በላ። አሁን ምን ምንድን ናቸው? ሌላ ቅጣት ፈልጓል። ለይልች ደስ ካላችሁ ጀምሩ ጀምር፣ ብዬ ነው እየተከተለው ነው ገደል የገባው። ጀምር፣ ብዬ ነው ያቀዋል። እንደዚህ አድርገን አናውቅም፣ በነገራችን ላይ ግን። አሁን አሁን ግን አዞር ነው ትክክለኛ ፍርድ ነው አይደለ? ሬት ይመራል ሲባል ሰምቻለሁ። አልበላም። ኧረ ጭራሽ

እንግዲህ የፍቅር ገበታ የዛሬ ውድድራችን ይሄን ይመስል ነበረ። ማለት የምትፈልጉት ነገር ካለ፣ ስላሸነፈን በጣም ደስ ብሎናል። በጣም እናመሰግናለን። የቃና ፕሮግራም ስለጋበዛችሁን በጣም እናመሰግናለን። ሽሮ ቆንጆ ነው። እንግዲህ ከሷ ይልቅ አቶ ኢሳያስ ነው የጣፈጣቸው ሽሮ፣ እንግዲህ ማድረግ አይቻልም። ያው ሙያዬን እንድፈትሽ ስለረዳችሁኝም አመሰግናለሁ። ከዚህ በኋላ እውነት ቁም ነገር ለማሻሻል ሞክራለሁ። ሁላችሁንም ወዳችኋለሁ። አመሰግናለሁ።